እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች ዛሬ ደግሞ ወደ እናንተ ይዤው የመጣሁት የአማርኛ ቃላት ምስረታ ነው። እሱንም እያንዳንዱን ሆሄስ ከነዝርያው በመጻፍ ፊት ለፊቱ ቃል እየመሰረቱ ለእናንተ ለማንበብና ለመጻፍ ይቀላል በሚባልሁት መንገድ ለማቅረብ ሞክራለሁ። ዝግጅቱን እስከ መጨረሻው ብትከታተሉት ትማሩበታላችሁ፣ ታተርፉበታላችሁ። ለማንበብ ለመጻፍ ያግዛችኋል። ስለዚህ ወደ ዝግጅቱ ሳልፍ ለምሳሌ ይቺ ሀ ናት። ሀ እሷ መነሻ እያንዳንዱን ቃል የመሰረቱትን ቃል መጀመሪያ የራስ የራሱን ፊደል እንጠራለሁ፣ እዚያ ቀጥዬ ደግሞ በአንድ ላይ አጋጥሚ ያነባዋለሁ። እሺ ሀ ብ ት በአንድ ላይ ሀብት። እደግመዋለው ሀብት። ቀጥሎ ያለው ሁ ናት። ይቺ የምታዩት ሁ። በዚህ ደግሞ ቃል ሲመሰረትበት ሁ ለ ት በአንድ ላይ ሁለት። እደግመዋለው ሁለት። ቀጥሎ ያለው ሂ ሂ ይቺ የምታዩት ፊደል ሂ ናት። በይች ቃል ሲመሰረት ደግሞ ሂ ደት በአንድ ላይ ሂደት፣ እደግመዋለሁ ሂደት። ይቺኛዋ ደግሞ ሃ ሃ ና በአንድ ላይ ሃና፣ እደግመዋለሁ ሃና። ቀጣይ ያለው ደግሞ ሄ ሄ ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጣይ ያለው ደግሞ ህ ህ ስድስተኛዋ ማለት ነው። ህ ዳ ሴ ህዳሴ። እደግመዋለሁ ህዳሴ። ቀጥሎ ያለው ሰባተኛዋ ወይም የመጨረሻዋ ማለት ነው። የሀዘር ሆ ድ በአንድ ላይ ሆድ። እደግመዋለሁ፣ ሆድ። ቀጣይ ያለ ደግሞ ለ የለ ዝርያዎች ው ከላይ ወደ ታች ተጽፈዋል። በእያንዳንዱ ፊት ለፊቱ ደግሞ ቃል ተመስርቷል። ስለዚህ ለን መነሻ በማድረግ ደግሞ ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ፣ ለገሰ። ይቺ የምታዩት ደግሞ ሉ። ሉን መነሻ አድርጌ ቃል ስመሰርት ሉ ል ሉል። እደግመዋለው ሉል። ቀጣይ ያለችዋ ሊ ሊን መነሻ ር ቃል ሲመሰረት ወይም ቃል ስትሰሩበት ደግሞ ሊ ትር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጣይ ያለው ደግሞ ላ ላ በሚለው ቃል ሲመሰርትበት ላን በአንድ ላይ ላም። እደግመዋለሁ ላም ቀጣይ ያለው ሌ ሌ በዚህ ደግሞ ቃል ስንመሰረት ሌን መነሻ አድርገን ሌ ጣ በአንድ ላይ ሌ ጣ። እደግማለሁ ሌ ጣ። ቀጥሎ ያለው ል ል ል ብ ስ በአንድ ላይ ልብስ። እደግማለሁ ልብስ። ቀጣይ ያለው ሎ ወይም ደግሞ የመጨረሻው የለ የመጨረሻው ሰባተኛው ፊደል ማለት ነው። በዚህ ደግሞ ሌላ ቃል ስመሰርት ሎን መነሻ አድርጌ ሎ ሚ በአንድ ላይ ሎሚ፣ እደግመዋለሁ ሎሚ። እሺ፣ ቀጥሎ ያለው ደግሞ መ ነው። ቀጥሎ ያለው መ መን መነሻ በማድረግ ሰራ ደግሞ መ ለ ሰ በአንድ ላይ መለሰ። እደግመዋለሁ መለሰ። ቀጣይ ያለው ሙ። ሙን መነሻ በማድረግ ደግሞ አሁንም ሙ ዝ በአንድ ላይ ሙዝ። እደግመዋለሁ ሙዝ። ቀጣይ ያለው ሚ። ሚን መነሻ በማድረግ ቃል ስንመሰረትበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ ሚዛን። ቀጥሎ ያለው ማ ማ ማን መነሻ በማድረግ ሌላ ቃል ሲመሰረት ደግሞ ማህሌት። በአንድ ላይ ማህሌት። እደግመዋለሁ ማህሌት። እሺ፣ ቀጥሎ ያለው ሜ ሜ አምስተኛው የመዘር አምስተኛው ማለት ነው። ሜ ሜትር በአንድ ላይ ሜትር እደግመዋለሁ። ሜትር ቀጥሎ ያለው ም፣ ምክር በአንድ ላይ ምክር እደግመዋለሁ። ምክር ቀጥሎ ያለው የመ- የመጨረሻው ፊደል ሰባተኛው ማለት ነው ሞ ሞ በዚህ ቃል ስንመሰርት ደግሞ ሞ ሰ ብ በአንድ ላይ ሞሰብ። እደግመዋለሁ። ሞሰብ። ቀጣይ ያለው ፊደል ሰ ሰ። ሰን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ። ሰመረ። ቀጥሎ ያለው ሱ ሱ ስ በአንድ ላይ ሱስ። እደግመዋለሁ ሱስ። ቀጣይ ያለው ደግሞ ሲ ናት። ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ ሲባጎ። እሺ፣ ቀጥሎ ያለው ሳ ሳ ሳ ን ቲ ም በአንድ ላይ ሳንቲም። እደግመዋለሁ ሳንቲም። ቀጣይ ያለው ደግሞ ሴ ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ስ ስ ል ት በአንድ ላይ ስልት እደግመዋለሁ። ስልት ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ሶ። ሰባተኛው ሶ። በሱ ደግሞ ቃል ሶን መነሻ አድርገን ስንሰራ ሶ ስ ት በአንድ ላይ ሶስት እደግመዋለሁ። ሶስት እሺ። ቀጣይ ያለው ደግሞ ራ ራ ። ረን መነሻ በማድረግ ቃል ስንሰራ ረ ዘ መ በአንድ ላይ ረዘመ። እደግመዋለሁ ረዘመ። ቀጥሎ ያለው ሩ። ሩን መነሻ ደጀ ቃል ስንሰራ ደግሞ ሩ ዝ በአንድ ላይ ሩዝ። እደግመዋለሁ ሩዝ። ቀጣይ ሪ ሪ ፖ ርት በአንድ ላይ ሪፖርት፣ ደግሞ አለው ሪፖርት። ቀጣይ ራ ራ ት በአንድ ላይ ራት፣ ደግሞ አለው ራት። ቀጣይ ያለው ሬ ሬ ሬ ዲ ዮ በአንድ ላይ ሬዲዮ። እደግመዋለሁ ሬዲዮ። ቀጠያለው ደግሞ ቀጠያለው ር ነው። ር በሚለው ደግሞ ርን መነሻ በማድረግ ቃል ስንሰራበት ር፣ ዝ፣ መ፣ ት በአንድ ላይ እርዝመት። እደግመዋለሁ ርዝመት ቀጥሎ ያለው ሮ ወይም ደግሞ የመጨረሻው ሰባተኛው ፊደል ማለት ነው። ሰባተኛው ፊደል ሮ። ስለዚህ ሮ ጠ በአንድ ላይ ሮ ጠ ደግሞ አለው፣ ሮ ጠ። እሺ በጣም ጥሩ። ቀጥሎ ያለው ደግሞ የምታዩት ሸ፣ የሸ ዝርያዎች ይኸው እንደምታዩት ከላይ ወደታች እንደዚህ ተደርድረው ተጽፈዋል። እያንዳንዱን ፊደል መነሻ በማድረግ ደግሞ ፊት ለፊቱ ቃል ተመስርቷል። ስለዚህ እያንዳንዱን ቃል እናየዋለን። እሺ፣ መጀመሪያው ላይ ሸ በሚለው የመሰረት ነው። ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ ሸለመ። እሺ፣ ቀጣይ ያለው ሹ። ሹ መ ት በአንድ ላይ ሹመት። እደግመዋለሁ ሹመት ቀጥሎ ያለው ደግሞ ሺ ሺ ሺ በሺ በአንድ ላይ ሺበሺ። እደግመዋለሁ ሺ በሺ። እሺ ቀጣይ ያለው ደግሞ ሻ። ቀጣይ ያለው ሻ ሻን መነሻ በማድረግ ቃል ስመሰርትበት ደግሞ ሻ ማ በአንድ ላይ ሻማ እደግመዋለሁ ሻማ። ቀጥሎ ያለው ቀጣይ ያለው ደግሞ ሼ በአንድ ላይ ሼ ሚል ቃል እናገኛለን። ቀጥሎ ያለው ሺ ሺ በሚለው ደግሞ ቃል ስንመሰረትበት ሺ በት በአንድ ላይ ሽበት እደግመዋለው ሽበት ቀጥሎ ያለው ደግሞ ሾ ሰባተኛው ማለት ነው የሸ ሰባተኛው ፊደል ሾ በዚህ ቃል ስንሰራ ሾን ምንሽ አድርገን ሾ ላ በአንድ ላይ ሾላ እደግመዋለው ሾላ እሺ ቀጥሎ ያለው ደግሞ ቀ ቀ እንደምታዩት የቀ ዝርያ ከላይ ወደታች እንደዚህ ተጽፏል። ቀጥሎ ደግሞ ፊት ለፊቱ በእያንዳንዱ ሆሄ ወይም ፊደል መነሻ በማድረግ ቃላት ተመስርተዋል። እሱን እናየዋለን። ቀን መነሻ በማድረግ ቀ በሮ በአንድ ላይ ቀበሮ ደግሞ አለው። ቀበሮ ቀጣይ ያለው ደግሞ ቁ ቁን መነሻ አድርጌ ቃል ስሰራበት ቁ ጥር በአንድ ላይ ቁጥር። ተደግመዋለሁ፣ ቁጥር። ቀጣይ ቂ፣ ቂ ጣ በአንድ ላይ ቂጣ። ተደግመዋለሁ፣ ቂጣ። እሺ፣ ቀጥሎ ያለው ቃ። ቃን መነሻ በማድረግ ቃል ስመሰረትበት ደግሞ ቃ ሪ ያ በአንድ ላይ ቃሪያ እደግመዋለሁ ቃሪያ። ቀጥሎ ያለው ቄ፣ አምስተኛው ማለት ነው። አምስተኛው ፊደል ቄ፣ ስ በአንድ ላይ ቄስ። እደግመዋለሁ ቄስ። እሺ፣ ቀጥሎ ያለው ስድስተኛው ፊደል ደግሞ ቅ፣ ቅ፣ ቅ፣ ር፣ ብ በአንድ ላይ ቅርብ። እደግመዋለሁ ቅርብ። እሺ ቀጥሎ ያለው ቆ ወይም ደግሞ የቀ ሰባተኛው ወይም የመጨረሻው ፊደል ማለት ነው። ቆ ቆ ሻ ሻ ባንድ ላይ ቆሻሻ። እደግመዋለሁ ቆሻሻ። እሺ ቀጥሎ ያለው ደግሞ እንደምታዩት የበዝርያ ከላይ ወደ ታች አሁንም እንደተለመደው ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላት መስርተናል። ስለዚህ እያንዳንዱን ቃል የመጀመሪያ ነጥለን እንጠላለን። ቀጥለን ደግሞ በማጋጠም እናነባለን። እሺ ከዚህኛው ላይ ስመጣ ደግሞ በላ በአንድ ላይ በላ። እደግመዋለሁ በላ። ቀጣ ያለው ቡ፣ ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ ቡችላ። ቀጣይ ያለው ደግሞ ቢ ቢን መነሻ ደረጃ ሰራ ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ ቢላዋ። ቀጣይ ያለው ደግሞ ባ ባ አራተኛው ፊደል ማለት ነው። የበ አራተኛው ፊደል ባትሪ በአንድ ላይ ባትሪ። እደግመዋለሁ፣ ባትሪ። እሺ፣ ቀጥሎ ያለው ቤ አምስተኛው ማለት ነው። አምስተኛው ቤት በአንድ ላይ ቤት። እደግመዋለሁ፣ ቤት። እሺ፣ ቀጥሎ ያለው ደግሞ ብ ብ ወይም ደግሞ ስድስተኛው ማለት ነው። በዚህ ቃል ስንሰራበት ደግሞ መነሻ በማድረግ ብ ር ሀ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለው የመጨረሻው ወይም ደግሞ ሰባተኛው ፊደል ማለት ነው። ቦ የበ ሰባተኛው ወይም የመጨረሻው ፊደል መነሻ በማድረግ ቃል ስንሰራበት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። ይህን ይመስላል ዝግጅቱ። ይህን ዝግጅት በደንብ ብትከታተሉት ከርሰሩን እየተከተላችሁ ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ በእርግጠኝነት ለማንበብ ለመጻፍ፣ ለእናንተ በሚመች መልኩ የተዘጋጀ ዝግጅት ነው። በቀላሉ ለማንበብና ለማጻፍ ያግዛችኋል። ስለዚህ ቪዲዮውን እስከ መጨረሻው ጀምራችሁ ሳተው እስከ መጨረሻው በማየት አማርኛን በቀላሉ መጻፍና ማንበብ እንድትችሉ የሚያግዝ ዝግጅት ነው። እናንተ ከርሰሯን በመከተል በደንብ ተከታትላችሁ ብታዳምጡት በእርግጠኝነት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ በደንብ ተከታተሉ። አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው እያል በሌላ ዝግጅት እስከምንገናኝ ቸርን ሰንብት።